ሰላም ጤና ይስጥልን። ውድና የተከበራችሁ የዮሐና ቲዩብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እንኳን ለትንሳኤ በዓል በሰላም አደረሳችሁ እያልኩ ዛሬም ጠቃሚ በሆነ ስራ መጥቻለሁ። ለጸጉር እድገት፣ ብዛት፣ ጥንካሬ እንዲሁም ለራስ ቅልቆዳ ጤና አጠቃላይ ለጸጉርም ለራስ ቅል ቆዳ ጤናም አስፈላጊውን ጥቅም የሚሰጥ በፍጥነት ለውጥ የሚያሳይ የቅባት አይነት አዘገጃጀት ነው በዚህ ቪዲዮ የማጋራቸው ጤናማ በሆነና ቀለል ባለ ሂደት እንዴት እንደምናዘጋጅ የሚያስቃኝ ቪዲዮ ነው። ይህ ቅባት በቀጣይነት ልንጠቀመው የሚገባ የተፈጥሮ ቅባት፣ በተፈጥሮ ግብዓቶች የተዘጋጀ ውድ የሆነ ቅባት፣ ለፀጉራችን ተስማሚ ደግሞ አስፈላጊ የሆነ ቅባት ነው። እነሆ ወደ አዘገጃጀቱ እንሄዳለን። በድጋሚ እንኳን ደህና መጣችሁ ብያለሁ። ሰላም ይብዛላችሁ። ይህን ቅባት ለማዘጋጀት በመጀመሪያ የምጠቀመው አብሽን ነው። ከአብሽ ጋር ሌላ እንደ አንድ ዋና ግብዓት አድርጌ የማካትተው ግብዓት አለ። ከዛ በተጨማሪ ደግሞ ሁለት ግብዓቶችን በተጨማሪነት አካትቼ ነው ይህንን ቅባት የማዘጋጀው። አንዱና ዋናው ግብዓት እንግዲህ አብሽ ነው፣ ይን ቅባት ለማዘጋጀት የምጠቀመው ነገር ግን በጥቂቱ ከቅርንፉድ አካትታለሁ እንዲሁም ደግሞ ከአብሽ ጋር ዋናው ግብዓትም አካትተው ያልኳችሁ የኮኮናት ኦይል ነው። ናቹራል ቨርጂን ኮኮናት ኦይል አካትቼ በሁለቱን አንድ ላይ ነው የማዘጋጀው ማለት ነው። እና ሁሉም ኦርጋኒክ የሆኑ ግብዓቶች ናቸው። እንግዲህ ለማዘጋጀት ደግሞ ብርጭቆ ነክ እቃ ያስፈልገናል። ባዶ ብርጭቆ ነክ እቃ ባለክዳን ማለት ነው። ያንንም አዘጋጅቻለሁ። በቀጣይ እንግዲህ ወደ አዘገጃጀቱ እያዘጋጀን እንግዲህ እንዲሁም ስለ ጥቅሙም እያወራን እንሄዳለን ማለት ነው። ይህንን ቪዲዮ ላይክ ካላደረጋችሁ ላይክ እንድታደርጉ በትህትና እጠይቃለሁ። እንዲሁም ደግሞ ለሌላው ተደራሽ እንዲሆን ሼር በማድረግ ሀሳብ አስተያየታችሁንም በኮሜንት አስቀምጡልን። ጥያቄም ካላችሁ እንዲሁ አብሹን በማሽን ላይ የሚበቃኝን መጥኜ እጨምራለሁ። እንዲሁም ደግሞ ቅርንፉድ የተወሰነ ነው የምጨምረው። እንደሚታወቀው አብሹ ሽታው ከፍተኛ ስለሆነ ያንን ሽታውን ኖርማል እንዲያደርገው እንዲረዳ፣ እንዲሁም ደግሞ ተያያዥነት ጥቅምም ስላለው ቅርንፉድ፣ እንደሚታወቀው ለፀጉር ለራስ ቅል ቆዳ ጤናም በጣም በርካታ ጥቅም ሰጪ ግብዓት ነውና አንድ የሻይ ማንኪያ የሚሆን ነው የጨመርኩት ቅርንፉድን፣ እና በደንብ በሚያደቅ ማሽን እንደዚህ የቡና ማሽኖች በደንብ ያደቃሉ። ለእንደዚህ ዓላማ ብንጠቀም በደንብ ደጋግመን እንፈጨዋለን እንፈጨዋለሁ ማለት ነው። እንግዲህ አብሹ ከለሩ ብራውን ነው እንጂ የተቆላ አይደለም። አብሹ መቆላትም አይጠበቅበትም። ለዚህ ቅባቱን ለማዘጋጀት ስንቆላው ሽታው ይበልጥ እንዲገን ያደርጋል እና አልተቆላም ከለሩ ራሱ ብራውን ነው እና የተለያዩ የአብሽ አይነቶች አሉ። እዚያ ሀገር በከለር የተለያዩ እና በጥራት በደረጃም እንዲሁና፣ ይሄ ኦርጋኒክ የተፈጥሮ ተብሎ ያለውን ነው እንግዲህ የገዛውት ማለት ነው እና ቆይቷል። ከገዛውት በጣም ለውጥ ያየውበት በተለያየ መንገድ ለፀጉር እንክብካቤ የምጠቀመው የአብሽ አይነት ነው። ከፈጨውት በኋላ ደጋግሜ በደንብ ላም ያለ ሆኖ ከደቀቀ በኋላ ለማዘጋጀት በጨመርኩት ብርጭቆ ላይ ከአብሹ ሁሉንም አልጨመርኩም። ሲፈጭ እንግዲህ በርከት ያለ ይሆናል ራሱ የአብሽ እህል እንደሚታወቀው እና በብርጭቆ ላይ ከጨመርኩ በኋላ የኮኮናት ኦይሉን እጨምርበታለሁ ማለት ነው። የአብሽ እና ኮኮናት ኦይል አንድ ላይ ለማዘጋጀት አብሮ የሚሄድ ነው ከዚህ ከአብሹ ጋር እንግዲህ የአብሹን ዘይት ለማዘጋጀት የወይራ ዘይትም ብናካትት ይሆናል። ወይም ደግሞ የአልመንድ ዘይት እንደዚህ ያሉ ተያያዥነት ጥቅምን የሚሰጡ አብሮ የሚሄዱ የተፈጥሮ ዘይቶች ብናካትት ይሆናል። ይበልጥ ግን ጥቅሙን እንድናገኝ የኮኮናት ዘይቱን ብናካትት በጣም ጠቃሚ ነው። እኔ ከዚህ በፊት አዘጋጅቼ አልቆ እንደገና እያዘጋጀው የምጠቀመው ነው። በጣም የረዳኝ የጠቀመኝ የቅባት አይነት ነው እና ትንሹ ራሱ በምንቀባው ሰዓት የሚያረስ የሚያወዛ፣ በጣም በቂ የሆነ ቅባት ነው። በብዛት ማዘጋጀት እንችላለን። ነገር ግን በጥቂቱ አዘጋጅተን ባለቀ ቁጥር እያዘጋጀንም መጠቀሙ የተሻለ ነው። እና ካዋሃድኩት በኋላ በደንብ ከቀላቀልኩት በኋላ በድስት ላይ ጨርቅ ፎጣ ነገር አድርጌ በላዩ ላይ ውሃ አደርግና ትንሽዬ ሙቀት እሰጠዋለሁ። ሙቀት እንዲያገኝ ውህዶቹ፣ ግብዓቶቹ አንድ ላይ እንዲዋሃዱ በደንብ ጥቅማቸውን እንዲሰጡን የተወሰነ ለአንድ 30 ደቂቃ ያህል ሰዓት ላይ ዝግ ባለ የእሳት መጠን አቆየውና ከዛ በኋላ ደግሞ አውጥቼ ቀጥታ አላጠለውም ከድኜ፣ ከቀዘቀዘ በኋላ አውጥቼ ከቀዘቀዘ በኋላ በጨርቅ ሸፋፍኜ ለሶስት ቀን ያህል አስቀምጬ ከዛ በኋላ ነው አጥልዬ የምጠቀመው ማለት ነው። እና ያካተት ነው ቅርንፉድ፣ እንዲሁም ደግሞ የአብሹ ራሱ ብራውን ስለሆነ ልክ እንደዚህ ዘይቱ አንድ ላይ ግብአቶች ሲዋሃዱ ጠቆር ያለ ሆኖ ብራውን ይመስላል። ነገር ግን በስተመጨረሻ ውጤቱን ስናየው የጠለለ ፒውር የሆነውን ዘይት ሲሰጠን ያለው ከለሩ ልክ እንደዚህ አሁን እንደሚታየው አይደለም እና ፒውር የሆነ ብራውን የሆነ ቅባቱን ነው የምናገኘው በስተመጨረሻ ማለት ነው እና ክዳኑን ገጥመንም ከከደንን አየሩ አፍኖት ላን ከፍቶ ስለምንችል በተወሰነ መልኩ ብቻ ውሃ እንዳይገባ ብቻ ከድን ነው። ከዛ አልፎ አልፎ እየከፈትን እንደዚህ ብናዋህድ ይበልጥ እንዲዋሃድ ይረዳል። እና በዚህ ሂደት እንዳልኳችሁ ግማሽ ሰዓት አቆይቼ ከዛ በኋላ አወጣዋለሁ፣ ትንሽ ሙቀት እንዲሰጠው እና ግብአቶቹ በደንብ እንዲዋሃዱ ጥቅሙን እንዲሰጠን ማለት ነው። እንግዲህ ይህንን ቅባት ለማዘጋጀት አንዱና ዋናው ግብአት የተጠቀምኩት አብሽን ነው። እንግዲህ አብሽ ለጸጉር በጣም በርካታ ጥቅም ሰጪ ግብአት ነው። ለፈጣን የፀጉር እድገት በጣም ተመራጭ ከሆኑ ግብዓቶች አንዱና ዋነኛው ነው። በአብሽ ውስጥ የፀጉር እድገትን ለማነቃቃት የሚሆኑ ንጥረ ነገሮችን፣ ቫይታሚኖችን የያዘ ግብዓት ስለሆነ እንዲሁም ደግሞ የመድኃኒትነት ባህሪም ስላለው እንደ ፎሮፎር ይሄ የራስ ቅል ቆዳን የሚያሳክኩ ነገሮችን ድርቀትንም ጭምር ለማስወገድ በተለይ ፎርፎርን ለማከም ለማስወገድ፣ ለመከላከልም ጭምር በአጠቃላይ የቆዳ ችግሮችን ለመቅረፍም የሚሆን ግብአት ነው። በዚህ ሂደት እንዳልኳችሁ ከድኜ ለሶስት ቀን አስቀምጫለው። ከዛ በላይም ለቀናት ብናስቀምጠው ይበልጥ ጠቃሚ ነው ማለት ነው። እኔ ግን ለሶስት ቀን ብቻ አቆይቼ ከዛ በኋላ አጠለዋለሁ እና ይህንን ቅባት ለማዘጋጀት እንዳያችሁት ያካተትኳቸው ግብአቶች አብሹም የኮኮናት ኦይሉም እንዲሁም ቅርንፉድም እነኝም ሶስቱ ግብዓቶች በተጨማሪም በስተመጨረሻ የማከተው የኦይል አይነት አለ። እነ እያንዳንዱ ግብዓቶች ተያያዥነት ጥቅም ያላቸው ናቸው። እንዲሁም ደግሞ ይሄ የቆዳ ችግርን ለመቅረፍ እንዳልኳችሁ ይሄ ተባይም ጭምር ካለ የሚያሳክክ ነገር ካለ እብጠት ነገር ካለ የቆዳ መቅላት ካለ እንደ አላርጂ ነገሮችን ካለብን ያንን ሁሉ ለመከላከል ለማከምም የሚውሉ በውስጡ ለዛ ዓላማ የሚውሉ ንጥረ ነገሮችን የተሞሉ ግብዓቶች ናቸው። እንዳልኳችሁ ከሶስት ቀን ካቆየሁት በኋላ ሳጠለው የቅባቱ ከለር ይህንን ይመስላል። ከውስጡ ወፍራሙን ፓርት ሳናጠለው ብንተወው ይህን ከታች ዘቅጦ ያለውን ራሱ አንዳንድ ምግቦች ስናበስል ብናካትት ቅመም ስለሆነ ምንም ችግር የሌለው በጣም ጠቃሚ ነው። እንደውም እና የዘይቱ ከለር የሰጠን ውጤት ይሄንን ይመስላል የሚያምር በጣም ወፍራም የሆነ በምንቀባው ሰዓት በጣም የሚያሰማ በጣም ቆንጆ ነው እና በስተመጨረሻ የምጨምረው ያልኳችው ኦይል የጥቁር አዝሙድ ኦይል ነው። ኦርጋኒክ የጥቁር አዝሙድ ኦይል አንድ በዚህ በማንኪያው ማለት ነው፣ ሶስት አራተኛ የሚባል ማለት ነው ጨምርበት እና ይህን ከጨመርኩኝ በኋላ አንድ ላይ ነኝን ቀላቅላለሁ። ከዛም በመቀጠል ለመቀባት በሚመቸን እቃ ላይ አድርገን ስንፈልግ እንቀባለን ማለት ነው እና በዚህም ላይ እንዳለ ሆኖ ከላዩ ላይ የቀነስ እንደዚህ በጠብታ ለመቀባት የሚሆኑ እቃዎች ካሉንም በዛ ሂደትም መቀባት እንችላለን ማለት ነው፣ እና ይህንን ቅባት ከሻወር በፊት ተቀብተነው ከዛ በኋላ ለመታጠብ የሚሆን ነው። ምክንያቱም እንዳልኳችሁ ቁርንፉዱን፣ የአብሹን ሽታ ቁርንፉዱ ትንሽ እንዲቀንሰው ብንጨምርም ሽታ አለ አጠቃላይ ሽታው ጠፋ ምንም ሽታ የለውም ኖርማል ነው የሚባል አይደለም። በምንቀባ ሰዓት የሆነ ሽታ አለው የራሱ የሆነ ሽታ አለው፣ ግን ያ የሚከብድ እና የሚደብር አይደለም። ያንን ከፈለግን ተቀብተ ነው መታጠብ እንችላለን። ካልሆነም ደግሞ ሽታው ካልደበረንም ተቀብተ ነውም ብንተወውም የሚሆን ነው እና በዚህ ሂደት ዝግጁ ሆኗል። በጣም የሚያምር በጣም ተወዱታላችሁ። ውጤቱ ደግሞ በጣም የሚገርም ውጤት የምታዩበት የቅባት አይነት ነው። እንግዲህ በዚህ በእቃው ራሱ ልክ ሆኗል ማለት ነው። ልክ ተለክቶ እንደተዘጋጀ ምንም አልተረፈም ሙሉ ሆኗል በዚህ እቃ ላይ ማለት ነው እና በቀጣይ እቀባዋለው። እየተቀባውም ደግሞ እንዲሁ አሳያችኋለው። እንዳልኳችሁ ከዚህ በፊትም የተቀባውት የምቀባው በቀጣይነትም አልፎ አልፎ እያዘጋጀውት ባለቀብኝ ቁጥር የምቀባው የቅባት አይነት ነው። ከአብሹ ጋር ካካተትኳቸው ኦይሎች አንዱና ዋናው እንግዲህ የኮኮናት ኦይል ነው። እንዳያችሁት ናቹራል ቨርጂን ኮኮናት ኦይል ነው። ይህ የኦይል አይነት እንግዲህ የኮኮናት ኦይል ናቹራል የሚለውን ገዝታችሁ በዚህ ሂደት አዘጋጅታችሁ ብትጠቀሙ ይሄ የኮኮናት ናቹራል ኮኮናት ኦይሉ ለፀጉር እንክብካቤ የሚውል በጣም ጠቃሚ የሆኑ ንጥረ ነገሮችን በውስጡ የያዘ ነው። ፀጉርን ለመመገብ የሚውሉ በተለይ ደግሞ የተጎዳ ጸጉርን ትሪት ለማድረግ እንዲሁም ደግሞ ጸጉራችንን ከተለያዩ ጉዳቶች ለመጠበቅ ለመከላከል የሚውሉ ንጥረ ነገሮችን በውስጡ የያዘ ነው። በዋናነት ደግሞ እንዳልኳችሁ ጸጉራችን የተጎዳ ከሆነ የሚያክም የዘይት አይነት ነው። ሌላው ደግሞ በስተመጨረሻ ከዚህ ኦይል ጋር ያካተትኩት እንዳያችሁት የጥቁር አዝሙድ ኦይል ነው። ይህም ተያያዥነት ጥቅምን የሚሰጥ ከነኚህ ካዘጋጅናቸው ግብአቶች ጋር አብሮ የሚሄድ በጣም ዘርፈ ብዙ ጥቅምን የሚሰጥ ነው። ለራስ ቆዳም እንዲሁም ደግሞ ለጸጉራችንም ጭምር በጣም ጠቃሚ የሆነ የቅባት አይነት ነው። ብቻውን ራሱ ልንጠቀመው የምንችለው ነው። እንዲሁም ደግሞ ከተለያዩ ግብአቶች ጋርም አብሮ ከሚሄዱ ጋር አዘጋጅተን አካተን ልንጠቀመው የምንችለው ነው። እንግዲህ እኔ የኔ ጸጉሬ በፊት በጣም ብዛት ያለው ነበር። ቁመቱም ከዚህ በጣም የበዛ ነበር። ከወለድኩኝ በኋላ ግን ያው በመውለድ የሆርሞን የሚባል ነገር አለ እና ከወለዱ በኋላ ያው ፀጉር ይረግፋል። በእርግጠኝነት የኔ ፀጉር ረግፏል። የዛን ጊዜ ከወለድኩ በኋላ ማለት ነው። በእርግጥ አሁን ሶስት አመት ሆኖታል። ነገር ግን ያ መርገፉን የተቆጣጠርኩበት ፀጉሬ እንደገና እንደበፊቱ እየበዛ እንዲሄድ ከረዱኝ ቅባቶች አንዱ ነው። ፀጉሬ አቅም ያለው እንዲሆን ጥንካሬ እንዲኖረው ከረዳኝ ቅባቶች አንዱ ነው። በተለይ ቅባት ደግሞ እንዳልኳችሁ ለራስ ቅል ቆዳ ጤና በጣም አስፈላጊውን ጥቅም የምናገኝበት የቅባት አይነት ነው። አንዳንድ ውህዶችን ተጠቅመን ከተጠቀመን በኋላ ራስ ቅላችን ላይ እንዲ የማሳከክ ምናምን ነገር ይፈጥራሉ እና ከዛ በኋላ ይሄንን ብንቀባው ያንን ለማስወገድ ጭምር የሚሆነው እንዲሁም ደግሞ ጸጉራችን ጫፍ ጫፉ መንታ ካለው ለማስተካከል ወጥ እንዲሆን ይረዳል። እና ስሩን በደንብ አርሰን ማሳጅ እያደረግን ተቀብተን እንዲሁም ጫፍ ጫፉንም ጭምር መቀባትና በደንብ ማዳረስ፣ ከዛ በኋላ እንዳልኳችሁ ከፈለግን ሻወር ብንወስድ ሽታው ካልከበደን ካልደበረን ማለት ነው። ካልሆነም ደግሞ ተቀብተነው ብንቶ ምንም አይነት ጉዳት የለውም እና ይሄንን ይመስላል። በተለይ ቅባት የጸጉራችን የጸጉር የመሰባበር ድቅቅ ብሎ የመሰባበር አለ አደለ? መርገፍ የሚባሉ ነገሮችን ለመቅረፍ በእርግጠኝነት የሚሆን ነው እና ተወዱት አላችሁ ሞክሩት። ከተቀባን በኋላ ሻሽ እና ላስቲክ ምናምንም ባናስር ክፍት አድርገ ነው ብንተው፣ ከዛ በኋላ የምንታጠብም ከሆነ መታጠብ እንችላለን ማለት ነው። እና የዛሬ ቪዲዮ እንግዲህ ይህ ነው። ትወዱታላችሁ ብዬ ተስፋ አደርጋለሁ። የጠቀመኝ ነው እነሆ ለአጋራችሁ የመጣሁት ማለት ነው። እንደወትሮ ስለተከታተላችሁ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ደህና ሆኑ።